ሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው እጅግ ወሳኝ ወሳኝ የሆኑና እርስ በርሳቸው እየተሳሰሩ የሀገራችን ኢኮኖሚ አቅጣጫን የሚወስኑ ሦስት ወሳኝ መረጃዎችን በተከታታይ ወደ እናንተ አደርሳለሁ እንግዲህ የኑሮ ውድነት ስሜትና ስለ ወደፊቱ ያለንን ስጋት በቀጥታ የሚነኩ መረጃዎች ናቸው። በአንድ በኩል መንግሥት የገቢ ምንጩን ለማጠናከር በሚል በነዳጅና ሌሎች መሠረታዊ ፍጆታዎች ላይ ከባድ ታክስ ሊጥል መሆኑ ይፋ አድርጓል። በሌላ በኩል ይህ የገንዘብ ጥማት ለምን ተፈጠረ ብለን ስንጠይቅ የአገራችን የውጭ ዕዳ፣ በተለይ ከቻይና የተወሰደው ብድር ጣራ መንካቱን የሚያሳይ አስደንጋጭ ሪፖርት ወጥቷል። በሦስተኛ ደረጃ ይህ ሁሉ የኢኮኖሚ ጫና እያለ መንግሥት የዋጋ ግሽበት ቀንሷል ሲል የሕዝብ ተወካዮች ምክር ቤትና መሬት ላይ ያለው እውነታ ፍጹም የተለያዩ ናቸው በማለት በፓርላማ መድረክ ላይ ጠንካራ ክርክር ተነስቷል። ታዲያ እውነታው የትኛው ነው? እነዚህ ሦስት ጉዳይ እንዴት ይገናኛሉ? የኢትዮጵያ ኢኮኖሚ ወዴት እያመራ ነው? በዛሬው ዝግጅታችን እነዚህን ነጥቦች አንድ ባንድ እየፈታን ጥልቅ መረጃዎችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያም የምንመለከተው ሁላችንንም በቀጥታ ወደሚነካ ጉዳይ ንምጣ። መንግሥት በ2018 ረቂቅ በጀቱ ላይ ያካተተው አዲሱ ታክስ ዕቅድ ዋናው ነጥብ የነዳጅ ሽያጭን ይመለከታል። ላለፉት ወራት ቀስ በቀስ ሲነሳ የነበረው የነዳጅ ድጎማ ከመጪው ሐምሌ 2017 ጀምሮ ሙሉ በሙሉ ሊቆም መሆኑ ተሰምቷል። ታዲያ ይህ ብቻውን የነዳጅ ዋጋን በዓለም አቀፍ የገበያ ዋጋ ልክ እንዲሆነ በማድረግ ከፍተኛ ጭማሪ ያስከትላል። ነገር ግን መንግሥት እዚህ ላይ አላቆመም። በዚህ በዓለም አቀፍ ዋጋ ላይ ተጨማሪ 15 በመቶ የተጨማሪ እሴት ታክስ ወይም ቫት ለመጣልም አቅዷል። ይህ ማለት ድርብ ጫና ማለት ነው። በመጀመሪያ በድጎማ መነሳት የሚመራው ጭማሪ ቀጥሎ ደግሞ በዚያ ላይ የሚጣለው የ15 ፐርሰንት ታክስ ጭማሪ መንግስት ከዚህ የነዳጅ ታክስ ብቻ ከ3 ቢሊዮን ብር በላይ ገቢ ለመሰብሰብ ማቀዱን የውሳኔውን ክብደት ያሳያል። ጫናው በነዳጅ ብቻ ያበቃ ይኸው ረቂቅ በጀት እስከ ዛሬ የሕዝቡን ሸክም ለማቃለል ሲባል ከታክስ ነፃ የነበሩ ሌሎች መሠረታዊ ምርቶች ላይም አይኑን ጥሏል። ለምሳሌ ከስኳር ሽያጭ 1.9 ቢሊዮን ብር፣ ከጨው ሽያጭ ደግሞ 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብም ታቅዷል። ይህ ውሳኔ የትራንስፖርት ዋጋን በከፍተኛ ሁኔታ ከፍ ያደርጋል። የትራንስፖርት ዋጋ መጨመር ደግሞ ከቀያቸው ወጥተው ወደ ከተማ ገበያ የሚደርሱትን የእርሻ ምርቶች ጨምሮ የሁሉንም የፋብሪካ ውጤቶች ዋጋን እንዲንር ያደርጋል። ይህ የዶሚኖ ውጤት የኑሮ ውድነትን መቆጣጠር ወደማይቻልበት ደረጃ ሊገፋ ይችላል የሚል ስጋት በስፋትም ፈጥሯል። መንግስት ለምን ይህንን ያክል ገቢ ለመሰብሰብ ተጣደፈ? ይህንን ያክል የሕዝብ ጫና የሚጨምር ውሳኔ ለመወሰን የዳረገው ምንድን ነው? መልሱ በከፊል የሀገራችን የውጭ ዕዳ መጠን ላይ ይገኛል። በቅርቡ የወጣው የቢዝነስ ኢንሳይደር አፍሪካ ሪፖርት እንደሚያሳየው ኢትዮጵያ ከቻይና ከፍተኛ ዕዳ ካለባቸው የአፍሪካ ሀገራት መካከል በአስደንጋጭ ሁኔታ በሁለተኛ ደረጃ ላይ ተቀምጣለች። ሪፖርቱ እንደሚለው አገራችን ባለፉት ሁለት ዐሥርተ ዓመታት ብቻ ማለትም ከ2000 እስከ 2023 ባለው ጊዜ ውስጥ ከቻይና ብቻ 14.5 ቢሊየን የአሜሪካ ዶላር ተበድራለች። ይህ ግዙፍ ቁጥር በአእምሮአችን ለመሳል ያለው አንደኛ ደረጃ ላይ ያለች ነዳጅ ሀብታሟ አንጎላ ስትሆን የነዳጅ መጠኗ 46 ቢሊየን ዶላር ነው። ኢትዮጵያ ከኋላዋ እንደ ግብፅ፣ ኬንያና ናይጄሪያ ያሉ ግዙፍ ኢኮኖሚዋን በመተው በሁለተኝነት መቀመጧ የዕዳ ጫኗን ግዝፈት ያሳያል። እርግጥ ነው ይህ ገንዘብ ለሀገር ዕድገት ወሳኝ በሆነ እንደ ባቡር ሐዲድ፣ የኤሌክትሪክ ኃይል ማመንጫዎችና የቴሌኮሚኒኬሽን መሠረታዊ ልማት ማስፋፊያ ላይ ይውሏል። ነገር ግን እነዚህ ፕሮጀክቶች የሚጠብቋቸውን ያክል ገቢ በፍጥነት ማመንጨት ባለመቻላቸው የዕዳ ክፍያው ለመንግሥት ከባድ የራስ ምታትም ሆኗል። መንግሥት ይህንን ግዙፍ ዕዳ ለመክፈልና ሌሎች ወጪዎችን ለመሸፈን የገቢ ምንጩን በአስቸኳይ ማሳደግ ነበረበት። ከሚታዩት አማራጮች መካከል ቀላልና ፈጣኑ መንገድ በሕዝብ ፍጆታ ላይ የሚጣል ታክስን መጨመር ሆኖ ተገይቷል። ስለዚህ አዲሱ የነዳጅ ታክስ ከዚህ የዕዳ ጫና ጋር በቀጥታ የተያያዘ መሆኑን መረዳት እንችላለን። ሌላውና እጅግ በጣም ወሳኙ የኢኮኖሚ ጫና እያለ ነገሩን የበለጠ ውስብስብ የሚያደርገው በፓርላማ መድረክ ላይ የተነሳው የጦፈ ክርክር ነው። የኢዜማ ፓርቲ ተወካይ የሆኑት ዶክተር አብርሃም የመንግሥትን ይፋዊ መረጃ በግልጽ ተችተዋል። ሕዝቡ በኑሮ ውድነት እየተሰቃየ ነው ካሉ በኋላ የኢትዮጵያ ስታትስቲክስ አገልግሎት የሚያወጣው መረጃ መሬት ላይ ካለው እውነታ ጋር ፍጹም የተራራቀ ነው ሲሉም ተከራክረዋል። ዶክተር አብርሃም ነጥባቸውን ለማስረዳት ተጨባጭ ምሳሌዎችንም አንስተዋል። የምግብ ዘይት በአንድ ዓመት ውስጥ ብቻ በ600 ብር ጨምሯል። የጤፍ ዋጋ የት እንደደረሰ ሁላችንም እናውቃለን። ታዲያ ይህ ሁሉ እውነታ እያለ የዋጋ ግሽበት ከ34% ወደ 14% ዝቅ አለ የሚለው ስሌት በምን ዓይነት ሁኔታ ሊታመን ይችላል ሲሉም አፋቸውን ሞልተው ጠይቀዋል። ይህ ጥያቄ የብዙ ዜጎች በልብ ውስጥ ያለ ጥያቄ ነው። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው ጠንካራ ምላሽም ሰጥተዋል። ሚኒስትሩ እንዳሉት የተቋሙ መረጃ ታማኝ ነው። ክርክሩ ያለው የመረጃውን ትርጉም ባለመረዳት ነው። ሚኒስትሩ ሲያስረዱም የቀነሰው የሸቀጦች ዋጋ ሳይሆን የዋጋ ጭማሪ ፍጥነት ነውም ብለዋል። ይህንን ለማብራራት ያክል ለምሳሌ አንድ ዳቦ ትላንት 10 ብር ሆኖ ዛሬ 12 ብር ከገባ የ20 ፐርሰንት ጭማሪ አሳይቷል ማለት ነው። ነገ ደግሞ 13 ብር ከገባ ዋጋው ቢጨምርም የጭማሪው ፍጥነት ግን ወደ 8 ፐርሰንት ወርዷል ማለት ነው። የሚኒስትሩ ክርክር ይህንን ይመስላል። የዋጋ ንረት ዕድገት ውጤትን በሁሉም የኢኮኖሚ መመዘኛ እየቀነሰ ለመሆኑ አፋችንን ሞልተን መናገር እንችላለን ሲሉም ተናግረዋል። ይሁን እንጂ ለተራው ዜጋ ዳቦው ዛሬም ዋጋው እየጨመረ መሆኑንም እውነታው አሳይቷል። ይህ በእንዲህ እንዳለ መንግሥት ኢኮኖሚው እየተረጋጋ ነው የሚል የቁጥር ሪፖርት ሲያቀርብ፣ ሕዝቡ ደግሞ የምንኖረው ኑሮና የምትነግሩን ቁጥር አልተገናኘም እያለ ነው። ይህ ሁኔታ ሀገራችን ወሳኝ የኢኮኖሚ መገናኛ መንገድ ላይ መሆኗን ያሳያል። መንግስት የሚወስዳቸው የፊዚካል ፖሊሲ እርምጃዎች የዕዳ ጫናን ሊያቃልሉ ይችላሉ፣ ነገር ግን የዜጎችን የመግዛት አቅም በመግደል ሌላ ማኅበራዊና ኢኮኖሚያዊ ቀውስ እንዲፈጠሩ ስጋት አለም ተብለዋል። ዋናው ጥያቄ ይህ ነው። የአንድ አገር ኢኮኖሚ ጤናማነት የሚለካው በመንግሥት የሂሳብ መዝገብ ላይ በሚታዩ ቁጥሮች ነው ወይስ በዜጎች የማዕድ ጥራትና የኑሮ እርካታ? ይህ ጥያቄ በቀላሉ የሚመለስ አይደለም። ነገር ግን አንድ ነገር ግልጽ ነው። በመንግሥት ፖሊሲና በሕዝብ የዕለት ተዕለት ሕይወት መካከል ያለው ግንኙነት ሲጠብ ይጠፋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የመንግሥት ውሳኔ የሀገሪቱን የረዥም ጊዜ ጥቅም ያስቀደመ አላስፈላጊ እርምጃ ነው ትላላችሁ ወይስ የሕዝቡን ጫና ያላገናዘበ የችኮላ ውሳኔ ነው? የዋጋ ግሽበት ቀንሷል የሚለው የመንግሥት መረጃ ከናንተ እውነታ ጋር ይስማማል? ሐሳብ አስተያየታችሁን ከታች ኮመንት ላይ አስቀምጡልን። ሰከን ያለ ውይይት እናደርጋለን። እጋብዛለሁኝ ዛሬ የያዝኩላችሁ መረጃዬን ይመስላል። ቪዲዮውን ላይክ ላይክ ሸርሸር እያደርጋችሁ እያደረጋችሁ ለብዙ ኢትዮጵያን እንዲደርስና እንዲህ አይነትን መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።